ምዕራፍ 23 የሳራ መሞትና አብርሃም የመቃብር ሞታ መግዛቱ። የሳራ ዕድሜ 127 ዓመት ሆነ። ሳራም በቆላ ውስጥ ባለች አርባቅ በምትባል ከተማ ሞተች። እርሷም በከናን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላትና ሊያለቅስላት ተነሳ። አብርሃምም ከሬሳዋ አጠገብ ተነሳ፣ ለቄጢ ልጆችም እንዲህ ሲል ተናገረ። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ። በእናንተ ዘንድ እንድገዛ የመቃብር ርስትን ስጡኝ። ሬሳዬንም እንደናንተ ልቅበር። የቄጢ ልጆችም ለአብርሃም መለሱለት፣ አይሆንም፣ ጌታዬ ሆይ ስማን። አንተ ከእግዚአብሔር ዘንድ ለእኛ ንጉሥ ነህና ከመቃብር ስፍራችን በመረትከው ቦታ ሬሳህን ቅበር። ሬሳህን በዚያ ትቀብር ዘንድ ከእኛ መቃብሩን የሚከለክልህ የለም። አብርሃምም የተነሣ በአገሩ ሕዝብ ፊትም ለቄጢ ልጆች ሰገደ። እንዲህም አላቸው፣ ሬሳዬን ከፊቴ አርቄ እንድቀብር ከወደዳችሁ ስስሙኝ ለሳር ልጅ ለኤፍሮንም ስለ እኔ ንገሩት። በእርሻው ዳር ያለችውን ድርብ ክፍል ያላትን ዋሻውን ይስጠኝ፣ መቃብሩ የእኔ ርስት እንዲሆን በሚገባው ዋጋ በመካከላችን ይስጠኝ፣ ከእርሱም እገዛለሁ። ኤፍሮንም በቄጢ ልጆች መካከል ተቀምጦ ነበር። የቄጢ ሰው ኤፍሮንም የቄጢ ልጆችና ወደ ከተማ የሚገቡ ሁሉ ሲሰሙ ለአብርሃም እንዲህ ሲል መለሰለት፦ አይደለም አይደለም፣ ጌታዬ፣ ቀርበህ ስማኝ። እርሻውን በውስጡም ያለውን ዋሻውን ሰጥቻለሁ በወገኔ ልጆች ፊት እሰጥቼሃለሁ፣ ሬሳህን ቅበር። አብርሃምም በአገሩ ሕዝብ ሁሉ ፊት ሰገደ። የአገሩ ሕዝብም ሲሰሙ ለኤፍሮን እንዲህ ሲል ተናገረ፣ ከእኔ ቅርብነህና ስማኝ፣ የእርሻንም ዋጋ ከእኔ ውሰድ፣ ሬሳዬንም በዚያው እቀብራለሁ። ኤፍሮንም ለአብርሃም እንዲህ ሲል መለሰ፣ አይሆነም ጌታዬ ሆይ እኔን ስማኝ፣ የአራት መቶ ምዝምዝ ብር ዋጋ ምንድር በእኔ በአንተ በእኔና በአንተ መካከል ምንድን ነው? እንግዲህ ሬሳን በዚያ ቅበር። አብርሃምም የኤፍሮንን ነገር ሰማ። አብርሃምም በቄጢ ልጆች ፊት የነገረውን እና ተቀባይነት ያለውን ግብዝ ያይደለ አራት መቶ ምዝምዝ ብር መዝኖ ለኤፍሮን ሰጠው። በመምሬ ፊት ያለው ባለ ድርብ ክፍል የሆነውን የኤፍሮን እርሻም ለአብርሃም ጸና፤ እርሻው በእርሱም ያለ ዋሻው፣ በእርሻውም ውስጥ በዙሪያው ያለው እንጨት ሁሉ በቄጢ ልጆችና በከተማይቱ በር በሚገቡ ሁሉ ፊት ለአብርሃም ርስቱ ሆነ። ከዚህም በኋላ አብርሃም ኪብሮን በምትባል በምሬ በመምሬ ፊት በከናን ምድር ባለው እርሻ ባለ ድርብ ክፍል በሆነ ዋሻ ውስጥ ሚስቱን ሳራን ቀበረ። እርሻውና በእርሱ ያለው ዋሻም በቄጢ ልጆች ዘንድ ለአብርሃም የመቃብር ርስቱ